ወግቶ ገደለው። እዛ በኋላ እሱን ወስደው ቀበሩ። ባይራንም ከነሚስቶ የቅዱስ ሚካኤል አገልጋይ ሆኖ ኖረ ይላል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። አዎ ሞት ከተጻፈበት በኋላ ህይወት አደረገለት፣ ህይወት አደረገለት። ሌላኛዋ ቅድስት አፎሚያ የቅዱስ አስተራኒቆስ ባለቤት ናት። የዛሬዋ ትምህርቴን እየጨረስኩ ነው፣ ቶሎ በሰዓት እንድንጨርስ። ቀደም ልክ እንደ እስራኤላውያን የአርባ ቀን ጉዞ አርባ ዓመት እንደሆነው። እኛም ጉዟችን እኮ የአርባ ደቂቃ የሚሆነው የስልሳ ብ የሆነው ሰዓታችን ፈጅተናታል ግን እንማከራለን አደል፣ ቀጣይ ደግሞ ለዳር እንማከራለን። ቀስያን ቀስያን እንደሚያስፈልገን ያስፈልገን እያደረግን ሰዓታችን መጠቀም አለብን በአግባቡ። ቅዱስ አስተራዲቆስ፣ ቅዱስ ሳፎሚያ እንዲሁ የቅዱስ ሚካኤል ወዳጆች ናቸው። ስሙን የሚጠሩ ዝክር የሚዘክሩ ምጽዋት የሚሰጡ ሰዎች ናቸው። ባለቤቷ ቅዱስ አስተራኒቆስ ታሞ የሚሞትበት የሚያርፍበት ጊዜ ሲደርስ ለባለቤቱ የቅዱስ ሚካኤልን ስዕል ሰጣት ይላል። የማንን ስዕል ሰጠ እ? የቅዱስ ሚካኤልን ስዕል ሰጠ። ከዛ በኋላ እየተሳለመችው እየጸለየች፣ እግዚአብሔርን እየለመነችበት እንድትኖር ነገራት። እሱ አረፈ፣ በሰላም ተሸኘ። ነፍሱም በታላቁ መልአክ በቅዱስ ሚካኤል ፊት ከበረች ወደ እግዚአብሔር ፈጣሪዋ ቀረበች። እንዲህ እያለች ስትኖር ሰይጣን በተለያዩ ጊዜያት ይፈትናት ነበር። በተለይ የትዳር ሁኔታዋን እንዲያው እንግዲህ ወዲህ አላገባም ሌላ ሰው ብላ ወደ እግዚአብሔር ቀርባ ለመኖር እያሰበች እያለች ሌላ ባላ ግቢ እያለ በተለያዩ ሰዓቶች ሁኔታዋን ያበላሽባት ነበር። በዝሙት ሊጥላት ማለት ነው። ዛሬም በዘመናችን ብዙ ሰዎች በዝሙት ወድቀዋል አይደል እ? አዎ ወድቋል፣ ሰው ሁሉ። በጣም ብዙ ሰው። ዝሙት ሲባል ሴት ከወንድ ብቻ የሚያደርጉት አይደለም። ፍቅረ ነዋይም ዝሙት ነው። እሺ ገንዘብ አብዝቶ መውደድ ዝሙት ነው። አምልኮ ጣዖት ዝሙት ነው። ዳዊት እንዲህ ይላል ወዘመው በጣዖቶሙ ይላል፣ በጣዖታቸውም በደሉ ማለት ነው። ስለዚህ በተለያዩ መንገዶች ሊያበላሽባት ሲያስብ፣ እሷ ግን ምሳሌ እየጠቀሰች ትነግረዋለች እንዴ ወፈ መንጢጥን እንኳን አታውቃትም ከእሷ አንሳለሁ ወይ እሷ እኮ ባለቤቷ ከሞተ በኋላ ሌላ እንዳታገባ ወፈ ጽፍራት ትጼፅር ልሳና በጥፍሯ ምላሷን ሰንጥቃ ምልክት አድርጋ ነው የምትኖረው ሌላው ቢቀርባት እንኳን አታስቀርበውም እንቢ ብላት እንኳን ባልንጀሮቿን ሰብስባ ታባረረዋለች እንጂ ከሌላ ጋር እንዲህ አይነት ነገር አትፈጽምም ብላ ምሳሌ እየበሰለች ተነግረው ነበረ ከዛ በኋላ አንድ ቀን ብዙ ሰዎችን አስከትሎ መነኩሴ መስሎ